የወንጀል መከላከል ስራ ሲዳከም ከዚህ በፊት የነበሩ እና በብዙ ጥረት የተቀነሱ በብዙ ግንዛቤ መፍጠር የተሻሻሉ የበቀል ነፍስ ግድያ ጋር ፎከስ ያደረጉ ነገሮች፣ ዝርፊያ፣ የተለያዩ ነገሮች በመቀነሳቸው ህብረተሰቡ በመርካት በመደሰት ለፖሊስ ያለውን ድጋፍን በእግር እየሄዱ አገልግሎት የሚሰጡ የፖሊስ አባላትን አይ በእግራቸው አትሄድም ብሎ ፈረስ ከስተው ይሰጣል። ሞተር ሳይክል የሚያስፈልገው ቦታ ላይ ሞተር ሳይክል በአብዛኛው በሞተር ሳይክል እንዲንቀሳቀሱ ሞተር ገዝቶ መስጠት ብቻ ሳይሆን በቀጣይነት ለሞተሮቹ የሚያስፈልገውን ግብአት እያሟላ የስልክ የመብራት አገልግሎቶች እንዲያገኙ እያደረገ ወንጀል የሚፈጽመው በወንጀል የሚጠቃውም የሚገኘው እዚያው ማህበረሰብ ውስጥ ነው። ስለዚህ የወንጀሉ መወገድ መፍትሄ የሚሆነውም ራሱ ማህበረሰቡ ነው። የፖሊስ ሚና እዚህ ጋር ምንድነው? ያንን የማስተባበር ያን ነገር የማስተሳሰር ስራ ነው የሚሰራው።